እስራኤል ከአሜሪካ ሎስ አንጀለስ ጋር የሚመሳሰል ከባድ የተባለ እሳት አደጋ ተደቅኖባታል። ከፍልስጢም ሃማስ ጋር ከ500 ቀናት በላይ ውጊያ ላይ የምትገኘው እስራኤል ድንገት የተቀሰቀሰው ስለ እሳት አስጨናቂ ሆኖባታል። እስራኤል በሁሉም ነገር የተሰናዱ ከሚባሉ ሀገራት መካከል አንዷ ብትሆንም ይህ እሳት አደጋ ግን ልክ እንደና አሜሪካ ሁሉ ስንድነቷን የፈጠነ ፈተነ ሆኖ ተገኝቷል። ስለ እሳቱም ጀሩሳሌምንና ቴል አቪቭን አላህ ተቆይቷል። ሰደድ እሳቱ ከእስራኤል አቅም በላይ ሆኖም አስር አገራት የእሳት ማጥፊያ አውሮፕላኖቻቸውን ወደ እስራኤል ልከዋል። ቤንጃሚን ኔታንያሁ አስቸኳይ ጊዜ አዋጅ አውጀዋል። የነጻነት ድግሱን ተላልፏል። ነፋሻማውና ሞቃታማው አየር እሳቱን እያባባሰው ቀጥሏል። በኢየሩሳሌም ምዕራባዊ ኮረብታዎች ላይ የተቀሰቀሰው ሰደድ እሳት ከተማዋ ላይ ሊደርስ ይችላል ተብሎም ተሰግቷል። ንፋስና ሙቀቱ እሳቱን እያባባሰው ይገኛል። እስራኤል ይህ እሳት አደጋ በተፈጥሮ ብቻ የመጣ አይደለም እያለች ትገኛለች ሐማስ ፍልስጤማያን እሳቱ እንዲያስፋፉ ጥሪ ማቅረቡና እስራኤል አደጋ የተቀነባበረ ሊሆን እንደሚችል ጠርጥራለች እናም እስራኤል ከዚህ ሰደድ እሳት ጀርባ የሰው እጅ ያለበት እያለችም ነው እስካሁን አስር የእሳት አደጋ ሰራተኞችና ከ12 በላይ ሰዎች ተጎድተዋል በእስራኤል እየሆነ ያለው ምንድነው የታቀደው የተፈጥሮ ነው የሚለውን ጨምረን እሳቱ አሁን ያለበትን ሁኔታ እናያለን እስከ መጨረሻው ድረስ አብራችሁን ቆዩ እስራኤል ባለፉት ሁለት ቀናት ከቁጥጥር ውጭ የሆነ ሰደድ እሳት አጋጥሟታል። ይኸው ሰደድ እሳት በእስራኤል ታሪክ ከፍተኛ ሊባል የሚችል ነው እየተባለ ይገኛል። በተለይም የአርባ አራት ሰዎች ህይወት ካጠፋው የ2010 የእሳት አደጋ በኋላ ባለፉት 15 ዓመታት እስራኤል እንዲህ አይነት አስፈሪ የእሳት አደጋ አጋጥሟት አያውቅም እየተባለ ነው የሚገኘው። እስራኤል እሳቱ ከቁጥጥር ውጭ መሆኑን ተከትሎም የአስቸኳይ ጊዜ አዋጅ አውጃለች። በርካታ ሀገራትም የእስራኤልን ጥሪ ተቀብለው እሳቱን ለማጥፋት ጉዞ እያደረጉ ይገኛል። እሳቱ በኢየሩሳሌምና በቴሊያቪ መካከል ያለውን አውራ ጎዳና እስከ ማስተጓጎል ደርሷል። መንገዱ ለበርካታ ጊዜያት ተዘግቶ መቆየቱም ተነግሯል። ስለ እሳቱ የተንቀሰቀሰው በምዕራብ ኢየሩሳሌም በሻታውልና ላትሩን በተባሉ አካባቢዎች ላይ ነው። እሳቱ የተነሳውም ባለፈው ሮብ ቀትር ላይ ነው። እንደ ጀሩሳሌም ውስጥ ዘገባ ከሆነ እሳቱ በከፍተኛ ፍጥነት እየተስፋፋ ሲሆን ምክንያቱ ደግሞ ወቅቱ ከፍተኛ ሙቀትና ንፋስ ያለበት መሆኑን ተከትሎ እንደሆነ እየተነገረ ይገኛል። ደረቃማው አየር የእሳቱን ሁኔታ ከፍቶታል። በተመሳሳይ ከሦስት ወራት በፊት በአሜሪካ ሎስ አንጀለስ በታሪክ ትልቁ የተባለ የእሳት አደጋ መድረሱ ይታወቃል። ከ11 ሺህ በላይ ቤቶችን ያነደደው የሰደድ እሳት በንፋስና ሞቃታማ አየር ምክንያት ያን ሁሉ ውድመት አድርሶ አልፏል። የሎስ አንጀለሱ እሳት አደጋ እስካሁን በውር ያልታወቀ ሲሆን ከ200 ቢሊዮን ዶላር በላይ ውድመት አድርሷል። አሁን በእስራኤል የተቀሰቀሰው ሰደድ እሳት በንፋስ እየታገዘ ከቁጥጥር ውጭ ሊሆን ይችላል እየተባለ ይገኛል። በተለይ በምዕራብ ኢየሩሳሌም ኮረብታዎች ላይ ባሉ ጫካዎች የተስፋፋው ሰደድ እሳት በከፍተኛ ፍጥነት ተዛምቶ በርካታ ጉዳት እያደረሰ ይገኛል። እሳቱ የተቀሰቀሰው በምዕራብ ኢየሩሳሌም ሲሆን ኢየሩሳሌም ከተማ በጭፍ ታፍናለች ነው የተባለው። ከተማዋ ከሰማይ ስትታይ ሙሉ ወደ ግራጫነት ተቀይራለች። እስራኤል የአስቸኳይ ጊዜ ጃቦች ሲሆን እስራኤላውያን ከእሳቱ አቅራቢያ እንዲሸሹ ጥሪ አቅርባለች። ማደም ወደ ጫካና ፓርኮች እንዳይገባ አስጠንቃለች። እስካሁን አስራ ሁለት ሰዎች በእሳቱ ጉዳት የደረሰባቸው ሲሆን እስካሁን ግን ምንም አይነት ሕይወት በእሳት አደጋው አልጠፋም። ነገር ግን ከአስራ ሁለት በላይ ሰዎች በጭስ ተጎድተው ህክምና የተደረገላቸው እንደሚገኝ ተገልጿል። እስራኤል በእሳት አደጋ ውስጥ ያሉ ነዋሪዎቿ አካባቢውን ለቀው እንዲወጡ እያደረገች ትገኛለች። ከሶስት ወራት ገደማ በፊት በአሜሪካ የተቀሰቀሰው ሰደድ እሳት ከመቶ ሺህ በላይ ሰዎችን አፈናቅሎ እንደነበር ይታወሳል። በርካታ ሀገራት እሳቱን ለማጥፋት እየተሯሯጡ ይገኛል። እስራኤል የእሳት አደጋ ከአቅሟ በላይ መሆኑን ተከትሎ የቅርብና የሩቅ ወዳጆቿ እሳቱን ለማጥፋት እየተረባረቡላት ይገኛል። እስካሁን እሳቱ ላይ ደርሰው የማጥፋት ንቅቅ ከጀመሩ ሀገራት መካከል ጣልያን፣ ክሮኤሽያ፣ ስፔን፣ ፈረንሳይና ሩማንያ አውሮፕላኖቻቸውን ወደ እስራኤል ልከው ከእሳቱ ጋር እየታገሉ ይገኛል። በተጨማሪም ሰሜን መቄዶኒያና ኬብሮስ ውሃ የሚያረከፈክፉ አውሮፕላኖች ልከዋል። እስራኤልም አስር የእሳት አጥፊ አውሮፕላኖችን በዛሬው ዕለት እና አዲስ አሰማርታለች። አገሪቱ የእሳት አደጋ ሰራተኞች ብቻ ሳይሆን ወታደሮችን ጭምር እሳት እንዲያጠፉላት እያስገባች ትገኛለች። ከፍተኛ ርብርብ ከተደረገ በኋላ የኢየሩሳሌምና የቴልአቪቭን መገናኛ የሆነው በሰለድ እሳቱ ተዘግቶ የነበረው አውራ ጎዳና ማለዳ ላይ ተከፍቷል። እሳቱ ዛሬ ማለዳ ከርቀት ምሪታ እንደነበር የአይን እማኞች ተናግረዋል። የእሳት አጥፊ አውሮፕላኖች ኬሚካሎችንና ውሃ በጫካውና በሳሩ ላይ ሲያርከፈክፉ ታይተዋል። እስራኤል ከ2010 በኋላ ይህን ያክል ከፍተኛ ስጋት ያለው ሰደድ እሳት አጋጥሟ ታውቅም። በፈረንጆቹ አቆጣጠር 2010 በሰሜን ቴል አቪቭ በካርሜል ተራራ ላይ የተቀሰቀሰው ሰደድ እሳት 44 ሰዎችን ገሎ ወደ 120 የሚጠጋ ካሪ አካል አውድሟል። ከዚህ የእሳት አደጋ በኋላ የውኑ አስከፊ ነው የተባለው ይህ የእሳት አደጋ ወደ ኢየሩሳሌም ከተማ ከመጠጋት በፊት በቁጥጥር ስር እንዲሁን ለማድረግ ከፍተኛ ጥረት እየተደረገ ይገኛል። አውሮፓውያን ለእስራኤል ድጋፍ እየሰጡም እየተረባረቡም ይገኛል። እሳቱ የተፈጥሮ ወይስ የታቀደ ጥቃት? እስራኤል የእሳት አደጋውን የተፈጥሮ ብቻ ነው ብዬ ላይ አልችልም እያለች ትገኛለች። በሚጠሏት እንደተከበበች ዓለም የሚያውቀው በመሆኑ ጥርጣሬ ማሳደሩ አያስወቅሳትም። እስራኤል እሳቱን ሲያስፋፉ የነበሩ ግለሰቦችን በቁጥጥር ስር ሟሏን የመረጃ ምንጮች ዘግበዋል። ሐማስም በቴሌግራም ገጹ በኢየሩሳሌምና በዌስት ባንክ ያሉ ፍልስጤማውያን ያገኙትን ነገር ሁሉ እንዲያቀጣጥሉ ጥሪ ማቅረቡ ለዚህ የእስራኤል ጥርጣሬ ሌላ ምክንያት ነው በቀ ብሏል። ሐማስ ትናንት በቴሌግራም ገጹ ባስተላለፈው መልእክቱ በኢየሩሳሌምና በዌስት ባንክ ያሉ ፍልስጤማውያን በጫካዎች እሳት እንዲያስፋፉ መኪናዎች እንዲያቀጣጥሉና እንዲሁም ጥቃት እንዲፈጽሙ ጥሪ አቅርቧል። ከ ከ500 ቀናት በላይ ከእስራኤል ጋር ከባድ ትንቅንቅ እያደረገ የሚገኘው ሐማስ አሁንም ውጊያ ላይ እንደሆነ እየተነከረ ይገኛል። እስራኤል ከቁጥጥሯ ውጭ ከሆነው እሳት ጀርባ ጠላት የሆኑ ቡድኖች አሉ በሚል ምርመራ እያደረገች ስለመሆኗ የጀሩሳሌም ፖስት ዘገባ ያመለክታል። የእሳት አደጋው በኢየሩሳሌም ምዕራባዊ በኩል መቀስቀሱ እንዲሁም ከእስራኤል ነፃነት በዓል ጋር የተያዘ መሆኑ እሳት ሆን ተብሎ የተለኮሰ ሊሆን ይችላል የሚል ጥርጣሬም እንዲፈጠር ምክንያት ሆኗል። የተባበሩት ሀትዛላህ የአደጋ ምላሽ ድርጅት ፕሬዝዳንት ከኢየሩሳሌም ፖስት ጋር በነበራቸው አንድ ቆይታ የእሳት አደጋው በእስራኤል ላይ የተፈጸመ ጥቃት እንደሆነ ተናግረዋል። እሳቱ የተቀሰቀሰው አንድ ቦታ ላይ ሳይሆን በተለያዩ ሀያ ቦታዎች ላይ እንደሆነም ተናግረዋል። ይህም ሰው ከላይ የያዛቸው በስተቀር ሀያ የተለያዩ ቦታዎች ላይ እሳቱ ድንገት ሊቀጣጠል አይችልም ያሉት ጉዳዩ ከጥቃት ጋር የተያያዘ እንደሆነ ሲናገሩ ተደምጠዋል። በምስራቅ ኢየሩሳሌምም እሳቱን ለማስፋፋት ሲሞክሩ ነበሩ የተባሉ በርካታ ሰዎች በቁጥጥር ስር መዋላቸው ተነግሯል። ፖሊስ ያዝኳቸው ያላቸው ሰዎችም በኪሳቸው ላይ ተርናጠጥ ይዘው እንደነበር አስታውቋል። እስራኤል ይሄ እሳት አደጋ ሰው ሰራሽ ነው ብላ ካመነች ሌላ ከበድ ያለ ጥቃት መፈጸሙ አይቅሬ ይሆናል እየተባለ ይገኛል። ሐማስ እሳቱን አቀጣጥሉት በማህበራዊ መገናኛ ጥሪ ማቅረቡ ከጥቅም ይልቅ ጉዳቱ ሊያመዝንበት ይችላል እየተባለ ነው የሚገኘው። የጋዛን ጥቃት ዓለም እየተቃወም ባለበት በዚህ ሰዓት ሐማስ እሳቱን አያይዙት ማለቱ ፖለቲካዊ ትርፍ አያስገኝለትም ተብሏል። ምክንያቱም ለጋዛውያን የሚቆም ሁሉ እሳቱን ለማጥፋት እየተረባረቡ ይገኛሉና ነው። በአሁኑ ሰዓት በከባድ ሙቀትና ሁሉ ንፋስ ምክንያት እንደተነሳ የተገመተው ሰደድ እሳትን ለመቆጣጠር የእሳት አደጋ መከላከያ አውሮፕላኖችና በርካታ የእሳት አደጋ ሰራተኞች በማሰማራት የእሳት አደጋውን ለመቆጣጠር እየተሰራ እንደሆነ የታይምስ ኦፍ እስራኤል ዘገባ ያመለክታል። ሰደድ እሳቱ በመጀመሪያ በእስራኤል ሞሻብ ታውዝ አካባቢ የተከሰተ ሲሆን በተደረገው እሳቱን የመቆጣጠር ስራ በሰደድ እሳቱ ሳቢያ ተዘግቶ የነበሩ አንዳንድ መንገዶች ተከፍተዋል። ይህ ሰደድ እሳት በከተሞች አቅራቢያ የሚገኙ የደን ስፍራዎችን በከፊል ያወደመና አስፈሪ እንደሆነ ክስተቱን የተመለከቱ አስተያየት ሰጪዎች እየተናገሩ ይገኛል ኛል እሳቱን ለማጥፋትም በአየርና በምድር ርብርብ እየተደረገ እንደሆነ ተጠቁሟል። እሳቱ ቅድስቱን ከተማ ኢየሩሳሌም ከተማ ይደርስ ሲሆን የበርካቶች ጥያቄ ነው። ኔታንያሁ እሳቱን የኢየሩሳሌም ከተማ ሊያቃጥል ይችላል ሲሉ አስጠንቅቀዋል። ሰደድ እሳቱ በኢየሩሳሌም ከተማ አቅራቢያ በምዕራብ ኢየሩሳሌም የተቀሰቀሰ ሲሆን የእስራኤሉ ጠቅላይ ሚኒስትር እሳቱ ኢየሩሳሌም ከተማ ሊደርስ ይችላል ሲሉ አስጠንቅቀዋል። በርካቶችም ይህን ማስጠንቀቂያ ተከትሎ አካባቢውን ለቀው እየወጡ ይገኛል። አገሪቱም እሳቱ ወደ ኢየሩሳሌም እንዳይቃረብ ለመከላከል ወታደሮችን ጭምር አሰማርታለች። አስቀያሚ የተባለው የአየር ሁኔታ እሳቱን እየጨመረው ሲሆን፣ ንፋሱ ለከተማዋ እሳቱን አደገኛ እንዲሆን አድርጎታል እየተባለ ነው የሚገኘው። ኢየሩሳሌም በታሪክ ብዙ ጦርነት የተደረገባትና ለበርካታ ጊዜ የተቃጠለች ከተማ ናት። ኢየሩሳሌም በሦስት ሃይማኖቶች ቅድስት ተብላ የምትጠራ ሲሆን በክርስትና በአይሁዶችና በእስልምና ሃይማኖት ኢየሩሳሌም ከተማ ቅድስት ከተማ ተብላ ትታወቃለች። ኢየሩሳሌም በተለይ በኢትዮጵያውያን ዘንድ ልዩ ስፍራ እንዳላት ይነገራል። መዲናችን ነች እንደሚሏት። ኢየሩሳሌም በመካከለኛው ምስራቅ ለዘመናት አወዛጋቢ የሆነ ጉዳይ የለም። ኢየሩሳሌም በዓለም አቀፍ ደረጃ በተመሳሳይ መልኩ አወዛጋቢ ናት። አሁን ደግሞ አሜሪካ ኢየሩሳሌምን በእስራኤል መዲናነት ዕውቅና መስጠትን ተከትሎ የኢየሩሳሌም አወዛጋቢነት አይሏል። በዚህ መልኩ የሦስቱ እምነቶች ትኩረት መሆኗ ለዘመናት ኢየሩሳሌም አከራካሪውን እንድትዘልቅ አድርጓታል። እስራኤል እንደ አውሮፓውያን አቆጣጠር በ1980 ኢየሩሳሌም መዲናዋ መሆኗን ማወጇን ተከትሎ ፍልስጤማውያን ምስራቅ ኢየሩሳሌም ኢየሩሳሌምን ወደፊት የምትመሰረተው ፍልስጤም መቀመጫ ትሆናለች በማለት የይገባኛ ጥያቄያቸውን አንስተዋል። ሁሌ ውዝግቦችና ግጭቶች ከኢየሩሳሌም ጠፍቶ አያውቁም። አሁን ኮረብታዎቿ በእሳት እየደረደሩ ይገኛል። እሳት በተደጋጋሚ ከሚያጠቃቸው ሀገራት መካከል ከአውሮፓ ግሪክ፣ ከመካከለኛ ምስራቅ ደግሞ ሳይል ይጠቀሳሉ። እንዲሁም የአሜሪካዋ ካሊፎርኒያ ተደጋጋሚ ሰደድ እሳት ያጠቃታል። ከሶስት ወራት በፊት ተቀሰቀሰው የሎስ አንጀለስ እሳት እጅግ በርካታ ጉዳት ያስከተለ ሲሆን ጉዳቱ እስከ 200 ቢሊዮን ዶላር የሚገመት እንደነበር ይታወሳል። አበቃን ሰናይ ጊዜን ተመኘን።